አሰላሙ አሌይኩም ወረህመቱላሂ ወበረካትሁ። ዛሬ የያዝኩት ርዕስ ስኬታማ ሰዎች ለመሆን አንደኛ፣ ስኬታማ ሰዎች ለመሆን ግብን ለማሳካት የሚረዱ ወሳኝ ነጥቦችን መያዝ ይኖርብናል። አንደኛ፣ ግብን መቅረጽ። ግብን መቅረጽ አስፈላጊነቱ በዚህ ሂደት ውስጥ መጀመሪያ የምንፈልገውና መድረስ የምንፈልግበትን በደንብ ለይተን ማወቅ ይኖርብናል። ግብ መቅረጽ ለማሳካት የምንፈልገው ተግባር እንደ ቀዳሚ እርምጃ ሆኖ ያገለግላል። ለማሳካት የምንፈልገው ተግባር እንደ ፍኖት ካርታ ሆኖ ይመራናል። ግብ መቅረጽ ትኩረት እንድኖረን ቁርጠኛ እንድንሆን፣ በህይወታችን ልናሳካ የምንፈልገው ተግባር አጥርተን እንድናያግዘና በተጨማሪም የተስተካከለ የጊዜ ሀብት አጠቃቀም እንዲኖረን ይረዳናል። ግብ መቅረጽ በአጠቃላይ ሂደቶችን ለመከታተልና ስራ ለነገር የማለት አብዚያችንን ለማስወገድ ብሎም የተግባር ሰው የመሆን ያግዘናል። ሁለተኛ፣ የተመጠነ ግብ መቅረጽ። የተመጠነ ግብ ማለት ውጤት በትክክል ይታወቅና በማያሻማ መልኩ ሊገለጽ የሚችል ያልተነዘዘ እና ሊደረስበት የሚችል ማለት ነው። የተመጠነ ግብ በግብ ቀረጻ ሂደት ውስጥ ወሳኝ ነው። የተመጠነ ግብ ጊዜ ሂደት ለማስተካካት የተመቻቸ ነው እና የተመጠነ ግብ በቀላሉ የምንፈልገው ላይ አንድ ላይ እና ወደ ታሰበው ውጤት እንድንደርስ መስመር ይሰጣና፣ ካላስፈላጊ ጥርጣሬና ወደኋላ ወደኋላ ግባችን ከሚያስቀሩ ነገሮች ማራቅ የተመጠነ ግብ ወሳኝ ሚና ይጫወታል። የተመጠነ ግብ ምን፣ የት፣ መቼ፣ ለምን፣ እንዴት የተፈለገውን ውጤት ለማሳካት እንደምንችል በግልጽ ይመራናል። በሌላ አባባል ግባችን ለማድረስ የምንፈልገው በትክክል ጥረትን ማወቅ አለብን። ያልተመጠነ በተንዛዛ ግብ የቅን ህልመኛ ባዶ ተስፈኛ ያደርገን ይሆናል እንጂ የተግባ ሰው በፍጹም አያደርገንም። ሌላው የሚለካ እና የሚደረስበት መሆን አለበት። የሚለካም እና በጊዜ፣ በቁጥር፣ በውጤት ሊለካና ሊደረስበት የሚችል መሆን አለበት። ዝም ብሎ እቅድ አውጥተን ለረዥም ጊዜ አውጥተን ያ ደግሞ ረዥም ጊዜ ከቆየ በኋላ የሚደረግ ከሆነ አሁን ላይ ያለ ነገር ይበላሽብና ማለት ነው። ግባችን የሚለካ ከመሆኑም በተጨማሪ የምንደርስበት መሆን አለበት። ምሳሌ ዛሬ ይሄንን እንሰራለሁ ብዬ ዛሬ ከወሰንኩ ዛሬው ማስራት አለብኝ ማለት ነው። ለነገ ማስቀመጥ የለብኝም። የጊዜ የሚለካ ማለት ማለት ነው። የሚደረስበት ስንል በእኛ አቅም ልናሳካቸው የምንችላቸው መሆን አለበት። ለምሳሌ ገና እኔ አሁን ተማሪ ነኝ። ዶክተር ለመሆን ግድ መማር አለብኝ እንጂ ዛሬኑ ዶክተር መሆን አልችልም። እና በአቅሜ ማለት ነው ምቅድ ማስቀምጠው እኔ ያንን ነገር መስራት እችላለሁ፣ እዛ ላይ የመድረስ ቻሌንጅ ይኖረኛል ብለን የምንወስደው ነገር ሊኖር ይገባል። ግባችን ስንቀርጽ ሙሉ አቅማችን በሚገባ ማወቅ አለብን። የምንፈልገው ግብ ለማድረስ የሚለካ ግብ መቅረጽ ተገቢ ነው እና ይህም ሂደቶችን ለመገምገም እና ወደ ተፈለገው ውጤት እየሄድን መሆኑን ለማወቅ የሚገባ ያግዘና። ይህንም መመዘኛ የሚያሟላ ግብ ከቀረጽን ካላስፈላጊ ጥርጣሬ መራቅ ወደ አስቀምጥ ነው። ግብን በተገቢ ሁኔታ እንደርሳለን። ሂደታችን መገምገማችንና ከስህተታችን እየተማማርን ተገቢውን እርማት ለማድረግ ይረዳናል ሌላው የተግባር ሰው መሆን አለብን ግባችን ከቀረጽን በኋላ ወደ ኋላ ወደ ተግባር ወደ ኋላ መሆን የለበትም ግባችን ከቀረጽ በኋላ ወደ ተግባር ለመቀየር በፍጹም ወደ ኋላ መሆን አይገባም ተግባር በስኬት ጉዞ ውስጥ ቁልፍ ሚና አለውና ወደ ተግባር የተቀየረ ተራ እቅድ ወደ ተግባር ካልተቀየረ በልዩ ሁኔታ ከተሰራ እቅድ ይሻላል። በእያንዳንዱ ቀን የምናደርገው ተግባር እንቅስቃሴ ወደ ግባችን እየቀረብን ማምጣቱ ላይ ግባችን እንደምናደርገው የአንበሳውን ድርሻ ይወስዳል ይላል። ቁጭ ብለን ማለም ጥቅም የለውም እና ተግባር ሰው ሆነን ማታ ወደ ምኝታችን ከሜዳችን በፊት ዛሬ ግባችን የወስነ ምን ተግባር አከናውናል ብለን ራሳችን እንጠይቅ። ስንፍና በተሰማን ጊዜ ያለ ስራ የሚንከራተቱ ሰዎች እናስባቸው። ምርጫው የእኛ ራሳችን ነው። ተግባር የሰው የተግባር ሰው መሆን ግን ግድ ይለናል። ምርጫ የእኛ ነው። የተግባር ሰው መሆን ግድ ይለናል። እንሻላ ይህንን ይመስላል። ሌላው ደግሞ አንዳንድ አባባሎች አሉ። ሰዎች ይመኛሉ፣ በባዶ ተስፋ ያደርጋሉ። በራሳቸው ይተማመኑ የሚተማመኑ ሰዎች ደግሞ ያቀዳሉ፣ ግብ ይቀርጻሉ፣ ጠንክሮ ሰርቶ ግባቸውን ያሳካሉ። ለመምረጥ ነጻ ፍቃድ አለ።